ሰላም፣ ሰላም፣ ሰላም እና ጤና ይብዛላችሁ። ውድ ወንድሞችና እህቶች፣ የአንድ አምላክ ልጆች፣ በያላችሁበት ሰላም፣ ጤና፣ ደስታ ይብዛላችሁ። እንዴት ናችሁ? እንደምን ቆያችሁ? እኔ ጋር ያለው ሰላም እናንተ ጋር በዛ ብርክ ይበል። አሜን። ጌታ ኢየሱስ ይባረክ። ስለ ጌታ ኢየሱስ እኛ አንድ ነገር ለመናገር ፈልጌው ነው። ኑ። ካም ይህ ስምዖን አንድ ሰው ያወረው ንግግር በጣም አስገራም ንግግር፣ በጣም ደስ አይላችሁ? ቤት አድርጎ ቤተክርስቲያን ውስጥ ቆይቶ አምሳ አመት ስልሳ አመት ከቆየ በኋላ መጨረሻ ላይ እኔ እንደዚህ አልተረዳውም፣ እንዲ ነው ይጻንጫውት አለ። ቀልድ ነው በእውነት። የት ሄዱ ነው? ሰንበት ተማሪ ነኝ፣ ቆሎ ተማሪ ነኝ፣ እንዲ ነኝ እንዲህ ነኝ፣ ዘማሪ ነኝ፣ አሁን ፓስተር ነኝ፣ ኪነት ምናምን። ያኔ የት ሄዶ ነው? ንሳ መግባት መሳሰት ቢኖር ልጅነት ላይ ነው። አሁን ካደገ በኋላ ቤተክርስቲያን ላይ ትልቅ ደረጃ ከደረሰ በኋላ ንሳ ገባለሁ ስህተት ነው፣ አይደለም ስህተት። በእውነት መጽሐፍ ቅዱስን በስነ ስርዓት ከሚታነበው ቤተክርስቲያን አንዱ ወሬ ቤተክርስቲያን ናት። ኦን ጅሰስ ኦን ጅሰስ፣ አንድ አምላክ አማኞች ነን። ይሄ መጽሐፍ ክፍል ምን ይላል ታስታውሳላችሁ? ዩዳ ዩዳ መጽሐፍ ላይ ጁዳ ላይ ምን ይላል? ዩዳ ላይ አራት ላይ ከብዙ ጊዜ በፊት ይላል፣ ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንድ ሰዎች ሾልኮ ገብተዋል። ኃጢአተኞች ሆኖ ሳሉ የአምላካችን ጸጋ በሴሰኝነት ይለውጣሉ፣ ንጉሳችንና ጌታችን ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ። በዚህ መሰረት ነው ሃይማኖቱ ሁሉ አሁን ሰዎቹ ሁሉ በመካድ ላይ ናያል። አንዳንድ ሰው ለጥቅም አንዳንድ ሰው ለትዳር አንዳንድ ሰው ለሆነ የራሱን ፕሮፓጋንዳ ለማራመድ ስለመጡ ያሳሳካስቀር ወደ ሌላ እንትን ውስጥ ይገባሉ። ስለዚህ ስለዚህ ወንድሞችና እህቶች በያላችሁበት እንደዚህ ከእንደነዚህ አይነት ትምህርት ከእንደነዚህ አይነት ወንድሞች እህቶች በጣም መታረምና መጠንቀቅ ስላለበትን ማወቅ ካለብን በልጅነት መተው ነበረበት። ማወቅ ካለበት ከዚህ አስር ዓመት በፊት አሁን ላይ መጨረሻ ላይ ሃይማኖት መጨረሻው ዘመን ላይ ጣሪያ ላይ አስራ አንደኛው ክፍለ ዘመን ላይ ወደ እግዚአብሔር መንግስት የምንቀርብበት ዘመን ላይ የራሳችን የምናዘጋጅበት ዘመን ላይ እንትን የራሱ አጀንዳ የሚያራምዱ ሰዎች የራሳቸው ጥቅማቸው ስለቀሩ ነው። ማነኛው ሰው የዚህ እንትን የዚህ ንግግሩ ባሰሙና ባትከታተሉ በጣም ደስ ይላል። ስለዚህ ካጂ ነው። እንደነዚህ አይነት ሰዎች የራሳቸው ጥቅም ስለቀራ ነው፣ ከጥቅሙ ወደ ውጭ ስለወጡ ነው። ስለዚህ እኛ አናስተናግድም እንደዚህ አይነት ሰዎች። ቤተክርስቲያናችን በጣም ጥብቅ ናት፣ አይለኛ ናት። መንግስት ሰማያትን ብቻ ወንጌል የምትሰብክ አጭበርባሪ አይደለችም። ለብነት የተመሰረተች አይደለችም። ከእግዚአብሔር ቃል የተመሰረተች ናት። ለዛም ጥቅሱ ምን ይላሉ? አንተ ጴጥሮስ ነ በዚች ቤተክርስቲያን ላይ አለት በዚች አለት ላይ ቤተክርስቲያንን ትሰራለች፣ የጋንም ደጆችም አይችሏትም የተባለው ይፈጸማል እንጂ እንደዚህ መሰረት ላይ የሚያዋናፍሱ ወራኞችና ወንበዴዎች አጭበርባሪዎቹ ጉዳይ አንመለከትም፣ አይገደድም። ሐዋርያት ቤተክርስቲያን ሲጀመርም እንትን ምንድን ነው ጥቅማ ጥቅም ቦታ አሰጥ ጥቅም ጉዳይ ላይ ድርድር የላት የለም። ሐዋርያት ቤተክርስቲያን የሚመጣ ሰው ተረድቶ አውቆ ለመንግስት ሰማያት ብቻ ሰባኪም ከሆን ለመስበክ ብቻ ጥቅም እንዲህ ነው እንዲህ ነው ማለት አይቻልም ኖ የለም አኮና እርድ አማናኖ ኮሸስ አውቆ ማመን አለበት። ስለዚህ ነው ቤተክርስቲያናችን ሁልጊዜ ጠንቃቃና በጣም በኃይለኛው ወንጌልን ትሰብካለች። የእግዚአብሔርን መንግስት ብቻ ነው የምሰብከው። የእግዚአብሔር ወንጌል ብቻ ነው የምሰብከው። ነቢያት የሚባል በዚህ ምድር ላይ የምንቀሳቀሱው ውሸት ትርምስ እኛ ጋር አይሰራም። በየቦታ ቤተክርስቲያናትን መትከል እንዲህ የለም፣ አጨበርባሪዎች ፈልሶ በአለ ደብዳቤ መጥቶ በቦታ መስበቅ አይቻልም። ስለዚህ አንዳንድ ሰዎች የአሳሽ ሳካ ስቀር የራሳቸውን ፖለቲካ ወይ የራሳቸው አጀንዳ ለማራመድ የሚያምሱትን ወሬ እንዳትሰሙ። የምትመለከቱትም ሰውም እንደዛ አይነት ሰው ነው። ስለዚህ ቤተክርስቲያን ውስጥ አደኩኝ፣ ሰንበት ተማሪ ነኝ፣ እንዲህ ነው፣ እንዲህ ነው፣ አይቻልም ነው። ስለዚህ ጥያቄ ካለ ይጠይቅ መልሳለን፣ ዝግጁነን በኢየሱስ ክርስቶስም የአንድ አምላክ ልጆች ይህን አዳምጡ።